ተናገር እንጂ የሌላ ነገር እኮ አይደለም። ስልም አልከተተበትም። ደግሞ ስበጣም ሴት ናት። ብዙ ልጆችን ቤቷ የምታስጠጋ ልጅ ናት። በተለይ በጦርነቱ ጊዜ እኔ አይቻታለው፣ እያለቀሰች ብዙ የሶሪያ ባለ ሚስቶችን የሱዳን ሚስቶችን ከየቦታ የመጡትን ሰብስባ የምታኖር እህታችን ናት። እኛም እኮ ጠልተናት አይደለም፣ ግን እዚህ ጋር የምክር አይነት ነው እሱ ቪዲዮ የሰራው ያንን ነገር እንኳን ባትቀበለው የዚህን ያህል ብልግነኝ የተከላከለበት ያኔ ከሃይማኖታችንም ከሁሉም ነገር የወጣ ነገር ይከርዳል። አበላሉም ደግሞ እንዲ የፈለገች መብላት እኮ መብታላል፣ ግን ምሽ ቪዲዮ ላይ እንደዚህ ሌላዎቹ ልጆች ሳጣጣት ያደረጉ ምናም ባይሆን ይመረጣል። ስለዚህ ጓደኞቿ በቅርብ ያላችሁ ንገሯትና ፈጣሪ ቢስማሙ ደስ ይለናል። ይስሙ ጠይቀው ያለውን ነገር ይቅርታ ጠይቀው አብሬሽ ሰው ላይ አይደርስም ያለውን ነገር ነው። እኛም ችግራችን የምንነግረው ሰው ነው። ለችግራችንም የሚቆም ሰው ነው። እንደዚህ ነገር ግን የወረደ ነገር ግን እንደዚህ የወረደ የወረደ የመጨረሻ የወረደ አድርጉላት፣ አድርጉላት። አናግሪያታለሁ። ትነጋገሩና ትታረቃላችሁ። የሰው ልጅ ደግሞ ይሳሳታል። በቃ እሷም ተሳሳለች። እዚህ ጋር ማስማማት ነው እንጂ ያለብን በበላት አካውንት ተናዘብከው እንዲያደርገው አይደለም ማለት ነው። እሷ ነገ እዚህ ጋር የሆነ ነገር ብትሆን አብርሽ ነው ወጥቶ እርዷት ብሎ እሷን የሚረዳት እንጂ እኛ አይደለንም። እኛ በያለንበት ስራችን እንሰራለን። እሷ ናት እሱ ነው ሄዶ የሚረዳት እሷን። ኦኬ ከእሷም ጎን ከእሱም ጋር መጎን መቆም ሳይሆን ሁለቱንም አስማምተን እሷም ጥፋቷን አምና ይቅርታ መጠየቅ ካለባት ይቅርታ ትጠይቃለች። በቃ እኔ ጣቻለ ተመጣች ትመጣለች አሁን ካልመጣችም ደግሞ ሁለቱ ተነጋግረው ይፈቱታል። አለሁ ደስ ይላል ደስ ይላል። እና ይቅርታ ጠይቀው እሱም እኔ ችግር የለብኝም። ሰምታ ያለ እውነታውን ግን ቶቶሰው በአይከፈልበት አርጋ ያዘችው እንጂ ንግግሩ ላይ ያው ይሄ ነገር የምግብ አበላሉ ጥሩ እንዳልሆነ ነው የተናገረው እንጂ የክፋት አይደለም። እኔ ምንም ጓጀኛ ነው እንደዚህ የምትበላው አጭር አይደለም ቤት እስካታተላት አለው። ብዙ ጊዜ ስለማልወዳት ፊት ለፊቴ ላይ ነው ቲክቶክ ላይ ሲገባ ምትመጣ። እስኪ ተደማመጡ፣ እስኪ ሚዩት አርጉና የገባ ሰው ደግሞ ያወራ ሰላም ሰላም፣ ብያለሁ። እያዳመጥኩ ነበረ እዛኛው ቤት ላይ። ሰላም ሰላም፣ አብርሽ ከምር ከምር፣ በእኛ አምርም ያው ቤይሩት ባለ ነው። በተለይ አምርም እርስ በራሳችን እኛን ለራሳችን የምንሆን ምንም ቢሆን አንተ ደግሞ ትንሽ የተሻል ከሆነ መገኘት አለብህ። ያው አንተም ስስቅ ምን ስትል ሰው አንድ ሰው የሆነ ነገር ሲናገር ይብስበታል። አሁን ለምሳሌ አንዳንድ ሰው ተረጋግቶ የሚያወራ አለ፣ ተረጋግቶ ማውራት የማይችል አለ። ይህን ደግሞ አንተም ልትረዳ ይገባል። እሷ በእርግጥ ያው እንደምታየው ነው ያለውን። ነገር ግን ሁለታችሁም መስማማት አለባችሁ። ቢያንስ አንዱ በጣም ኃይለኛ ሲሆን፣ አንዱ ረጋ ማለት አለበት። ወይኔ ኮሚስሬ እንደሆነ እሱ ሀይል ማስተናገር መስከ መሳ ቁጭ ምንም እንደ ሌላው አልተሳደብ ወለምን አላል አንዳንድ ሰው አንዳንድ ሰው አሁን በንግግር ያኔ ተናግሮ አንድን ነገር ያው ሊያሳምነ የሚሞክረው ነገር ሊኖር ይችላል። ቢሆንም ግን ያው ብንስማማ ነው የሚሻለው። በዚህ ቀለም እናቴ ሰው ለማስረዳ ታዲያ፣ በዚህ ቀለም እኛ ለራሳችን እርስ በራስ ካልቆምን ለምንድን ነው ታዲያ? እንደዚህ ደስ አይልም። ትልልቅ ሰው ቀላል ነው እናቴ፣ ቀላል ስደት ላይ እስከወጣን ድረስ እኛ ህፃን አይደለንም፣ ማናችንም ምንም ምንም የእድሜ ልዩነት ቢኖርም ህፃን አይደለንም። እናውቃለን ሁሉንም ነገር እና ተረጋግተን ተነጋግረን ምናምን መፍታት አለብን። ምሽ እንዲህ ተጨቃጭቀን ተጣልተን አጓጉል ቃላት መጠቀምም አስፈላጊ አይደለም። እና አብርሻዬ ተረጋጋ፣ አንተ ትንሽ ያው እናውቃለን ምንም ምንም ኮመንት

እሷ ያጠፋኸው ነገር ካለ ትናገራለች። እንደ እህት፣ እንደ ወንድም አብራችሁ ብዙ ነገር አሳልፋችኋል። እዚህ ጋር ደግሞ በትንሽ ነገር ትክክል። እሷም ብላለች፣ በአንድ ገበታ በልተናል ጠጥተናል ብላለች። እንግዲህ በአንድ ገበታ ላይ ነው እኮ አሁን ስትመጣ ፒስ ነው።

ምግብ ሳይሆን ትምህርት ነው የሚያሰፋው። አላየሽም? ምግብ ቲክቶክ ላይ እንዳለያቸው እስኪ ምግብ ሲበሉ የሚሰሩትን